ሴትነት ፈተናም ነው፣ ምታደልም ነው። ቦታውን ስለያሽ ብቻ የሆነ የበላይነት አክት ስታሳይ ነው ግጭት የሚመጣው። ስለዚህ እንዴት ተወጡት? ደግሞ እሱ የህክምና ዲሲፕሊን ሀ እናቷን አድነው እና ግን ዳቦ ቆሎ ቆርጠው የነበሩ ሰዎች ሲቀሩ እርስ ብቻውትን ሄዱ ወደ ውትድርን ነው። ከወንዝ ውሃ ቀድቼ እንጀራ ጋግራለሁ፣ ወጥ ሰራለሁ፣ ቡና ፈላለሁ። እንደዛ ብሎት የሚያውቃለ ደርባባ አሁን አልሆንኩብሽ። አሁንም በጣም ግን ደሞ በቃ ሴት ወደ ማጀት ወንድ ወደ አደባባይ የሚለው ገና አልተቀረፈም። ስለዚህ እኔ ምን ነኝ፣ ህን አልፌ ነው ከዚህ የደረስኩት። በጉዞ መካከል ነው ታዲያ ገዴ ገዴ የሚለው የመጣው ወይስ ከዛ ያማ በፊት ነው? ገዴ ገዴ ገዴ ሽለኔ ስጋሽ ላረመኔ የምዳርበት የምኳልበት ወይና ሀገሬ ስም ወፋ ትበራለች።